ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ሙሉ አለም ነኝ ለማታቆኝ እንግዲህ፣ የራሴን ሀሳብ የራሴን ይጠቅማሉ የምላቸውን ራኔ ደስ የሚለኝን ነገር እና እኔ የሚጠቅመኝን ነገር ይሄ ነገር ብፖስተው ሰዎች ጋር ቢደርስ ያስጠላል ወይ ወይም ደግሞ ሰዎች ጋር ሲደርስ ምን ያህል ይደብራቸዋል ብዬ ያሰቡትን ቪዲዮ አልፖስትም። ያስደስታል ወይም ደግሞ ጥሩ ነው፣ ሀሳቤን እኔ የሚጠቅመኝን ነገር ነው ሸር የማደርገውና በተቻራችሁ መጠን ቪዲዮ ስታዩት ላይክ እያደረጋችሁ ሰብስክራይብ ለምታደርጉኝ አመሰግናለሁ። ከላይክ ይልቅ ሰብስክራይብ እየጨመረ ሊሰራ ሆነ። በዛው ልክ ደግሞ ሰብስክራይብ የማታደርጉ ብዙ ልጆች አላችሁ እና ቪዲዮ ታያላችሁ፣ ግን ሰብስክራይብ አታደርጉም። እሱ ምንድን ነው ዩቲዩብ ራሱ ያመጣላችኋል። ከዛ አንጻር ነው ሰብስክራይብ ላይክ አድርጉ። እንግዲህ ዛሬ ቪዲዮ ሰሞኑን እየሰራው አይደለም። ቪዲዮ ሰርቻ ሶስት ቀን አራቀን ነው አምስት ቀን ሆነኝ። ቪዲዮ ሰርቻ ል አቅቄ አላቅም። እንደዚሁ ወይ ስራ ስሰራ ወይ አንዳንድ ቪዲዮዎች ምናምን ዝም ብዬ ሼር አድርጋለሁ እንጂ እንደዚህ ቪዲዮ አልሰራሁም። ትንሽ አልተመቸኝም ነበረ። በዛሬ ደግሞ በጣም ጥርሴን አሞኝ ነበር። ጥርሴን በጣም አሞኛል። ላስነቅል አላስነቅር እያልኩ ግራ እየተጋባው ነው። ግን ህመሙን አልቻልኩትም በጣም ነው ያመመኝ። ከዛም ከዛም አንፃር አልተመቸኝም እና ሰሞኑን በጣም ብዙ ቪዲዮዎች ሚዳ ላይ እያየው ነበረ። የሚያሳዝንም የሚያስከፋም ብዙ ነገር ኢትዮጵያ ውስጥ በመኪና አደጋ እንዲሁ እህቶቻችን እንደወጡ እየቀሩ በጣም ብዙ ከዛች ከ አንዱ አለም የሚባለው ዘፋኝ ባለቤት ወይም እጮኛ ሞት በኋላ ራሱ አንዲት እህታችን ሞታለች። ዛሬና ዛሬ እሷም እንደዚሁ ተገላ ነው የተገኘችው። በመኪና አደጋ፣ በስደት ላይ በሊቢያ በብዙ ነገር ሞት ነው እየሰማን ያለ ነው። ታውቃላችሁ፣ እሱን ስታዩ በጣም የሚያሳዝን ነገር ነው። እና አንዳንድ ጊዜ እኔ ኢትዮጵያ ስኖር እዚ ላይ እዚህ የሚጨነቀውን የሀል ጭንቀት አልጨነቅም ለምኑ ታውቃላችሁ በቃ እዛ ቤተክርስቲያንን ብትሄዱ ከሰው ጋም ከቤተሰቦቻችሁም ጋ ሁሉ ነገር በጋራ ሸርሰር የምታደርጉ ያን ያህል አይከብድም እዚህ ግን ይከብዳል እውነት እኔ አሁን ስራ ጨርሽ ምን ብዬ ያው ስልኬ ነው አንድና አንድ ያ ስለሆነ በቃ የሆነ ጭንቀቱ ይበዛል እና ዛሬ ግን ይህም ቪዲዮ ልሰራበት የፈለኩት ምክንያት ወይም ደግሞ ይች መልእክት ላስተላልፍ የፈለኩት ለሞቱት ነፍስ ይማር፣ በስደት ላይ ታገቱትም እግዚአብሔር ምሕረቱን እንዲሁም ደግሞ እግዚአብሔር ከእሱ ይችላል፣ ጌታ እግዚአብሔር ይችላል እና ለእሱ የሚሳነው ነገር የለም። ከጭንቃቸው እግዚአብሔር ያውጣቸው፣ የሞቱትን ነፍስ ይማር። ሌላው ደግሞ በስደት አለም ላይ አሁን ላይ ብዙ እህቶቻችን በዱባይ በተለይ ዱባይ ውስጥ የገባ መንፈስ የተለየ ነው። አንዴ በጥንቆራ አንዴ በተለያየ ነገር ምናምን እና ሰሞኑን ደግሞ አንድ እህታችንን አስደግሞባት ነው ምናምን ብቻ እሱን ቪዲዮ አየሁኝ። ልጅቷ ያለችው ልጅ ሌላ ኬዝ ቢኖርበትም ግን ሁሉንም ሰማሁኝ። እስቲ አሁን ላይም ሊብ ላይ እየሰማው ነበረ እና ሀይባ ቤት እውነቱን ፈጣሪ ያውጣው ግን ይሄ መተት ማስደገም ምናምን አለ ኢትዮጵያ ውስጥ። እስቲ አሁንም አለ በፊትም የነበረ ነው። ሰዎች በዙሪያችሁ ያሉ ሰዎች ምቀኝነት፣ እንዲሁም ደግሞ እናንተ እንድትለወጡ የማይፈልጉ እናንተ ከፍ እንድትሩ የማይፈልጉ በጣም አለ፣ በጣም አለ። እኔ አልዋሻችሁም፣ አለ መተት። እኔ ተወልጄ ያደግኩበት እንዲሁም ደግሞ እናንተ ተወላችሁ ያደጋችሁበት ወይም ያ ሌላ ሰው ተወልዶ ያደገበት አካባቢ ይሄ መተት የለም ብትሉኝ አላምናችሁም። አለ የትኛውም ሀገር የለ፣ የትኛውም ሀገር አለ። እንደውም እኔ አስታውሳለሁ ይሄ መተት ስደት ላይ መንጣቱ ቢያሳዝንም ስደት ድረስ በልብስም ሊሆን ይችላል። እናንተ ካጠገባችሁ እንኳን ባትኖሩ የሆነ ሰው እናንተ መጉዳት ከፈለገ ከኢትዮጵያ ድረስ ሊያመጡላችሁ ይችላሉ። እናንተው ጋር ድረስ ማለት ነው፣ በስጦታ መልክ በተለያየ ነገር አድርገው ማለት ነው። ግን ፈጣሪን ካመናችሁ ወድቃችሁ አትርቆም። ልንገራችሁ ፈጣሪን እመኑ። እኔ በሃይማኖቴ በጣም ደካማ ነኝ እውነት ለመናገር፣ ግን መቼም ቢሆን ውስጤ ፈጣሪን ሁልጊዜም ስወጣም ስታመም ምን ስግም ፈጣሪ ነው ምለም ነው። እግዚአብሔር መድኃኒያግም ደግሞ መድዬ ሰምቶኝ ያውቃል። ጦረት የተሰምቶ ያውቃል። ብዙ ነገር ስራ ጥቼ ፈጣሪ ወይ ስራ ስጠኝ ወይ ደግሞ ነገር አድርጌ ብያውቃለሁ። በቃ አምርጌ ያለቀስኩ ጊዜ ያውቃለሁ። ፈጣሪ እንደዚህ ካራድርግ በቃ እንደዚህ ይሆናሉ ብያውቃለሁ። ፈጣሪ ይሰማኛል። መድዬ ይሰማኛል። እና እና በውስጣችሁ እምነት ካለ ምንም አትሆኑም። ስለዚህ ስደት ዓለም ላይ ስትኖሩ በምታምኑት እምነት ሙስሊም፣ ክርስቲያን እንዲሁም ደግሞ የተለያየ እምነት ተከታዮች ልትሆኑ ትችላላችሁ። እና የምታምኑትን እምነት በልባችሁ ከያዛችሁ ከልባችሁ ከሆነ የምታምኑት ፈጣሪ ጥሩ አይጥራችሁ። እና ይሄ ነገር ስደት ዓለም ላይ ድረስ ተከትሆን መምጣቱ ቢያሳዝነኝም መተት የትኛውም ሀገር አለ የትኛውም ቦታ አለ። እኔ አስታውሳለሁ ይች ልጅ ትናንትና ተደርጉብኝ ምናምን ብላ ልጁ ባያደርግባትም ያለችው ልጅ ዱባይ ላይ ታቁታለች፣ ሰሞኑ ሀይዛ ቤት እና ልጅቷ ግን ከልቡ አይደለችም። ልጅቷ ልጅቷ የሆነ ከይመዋ አይደለችም። ይሁን ተነክታለች፣ ይሁን እኔ የሆነ ሰው እንደዚህ ሲጮህ ወይም ደግሞ ምናምን አውቃለሁ። ተመትቶበት እንደሞ የሆነች ይቻል ቆንጅዬ ልጅ እኔ አዲስ አበባ ሰው ቤተሰራ ነበር በፊትና፣ እንግዲህ የዛ ቤት ሰው ናት ና በጣም ቆንጅዬ የምታመግ ግን ጓደኛዋ ትቀናባት ነበር፣ ጓደኛዋ አድርጋባት አቃለሁ። እንዲሁም ደግሞ እኔ ቤተሰብ ጋር እያለው ታስታውሱ ከሆነ የገጠር ልጆች በተለይ እንደዚህ ውጭ መንገድ ምናምን ከፍቶች በጎች ይዛችሁ ስትሄዱ፣ ውሃ ልቀዱ ስትሄዱ፣ ትምህርት ቤት ስትሄዱ፣ ገበያ ስትሄዱ መንገድ ላይ ዶሮ ሙታ ከዶሮዋ ስር እውነት በቃ ያደር ነው። ዶሮ እዚ ጋር ዶሮዋ ሙታለች። ከዛ እልፍ ብሎ ደግሞ ሽምብራ ቆሎ፣ ስንዴ ቆሎ፣ ገብስ ቆሎ ምናምን ዳቦ፣ ቂጣ ብሎ ተደባርቆ ፈሶ እናገኛለን። እኔ አልዋሻዎቹን በልቻ አውቃለሁኝ ሽምብራ በጣም ሰረሞድ የዛ ነቅሜ በልቻ አውቃለሁ። ግን ለእናቴ አልነግራትም አባቴን አልናገርም። ግን እንዲህ እንዲህ እኮ አይተን መንገድ ላይ እንደዚህ እንደዚህ አይችስል። ከዛ አባቴ ናት እናት፣ በስማማርሽ አማተብሽ ምናምን ይሉኛል። አወራችኋለሁ። ግን እኔ አራማተብኩኝም ግን ዝም ብዬ በላ ነበረ። እና ይሄ ሁላችንም ጋር ያለ ነገር ነው። ብዙ ሰው ጋር ያጋጥማል ብዬ አስባለሁኝ። እኔ ብቻ አይደለም እና

ያ ሁሉ አልፎ እዚህ ጋር ደርሻለሁ፣ እግዚአብሔር ይመስገን። የትኛውም ቦታ ገጠር፣ በተለይ እኔ አይዶን ነው። ምን እንደምላችሁ፣ የሆነ ሰው ሀብታም ከሆነ የሆነ ሰው የሆነ ንብረት ካለው ያንን ንብረት እንዲያሳጡት የማያደርጉት ነገር የለም። በራችሁን ስትከፍቱ፣ ውሃ ስትቀዱ፣ መንገዳችሁ የታገኛላችሁ ድንግጥ የምንርበት ጊዜ አለ። ግን ያ ሁሉ አልፎ ስደት ላይ ድረስ መንጣቱ ቢያሳዝንም ግን እናንተ በምታምኑት እምነት ተስፋ አድርጉ። እውነት ክርስቲያን ከሆናችሁ ቅዳሴ ማርያም፣ ሙስሊም ከሆናችሁ በምታምኑት በቁራን በምን ራሳችሁን እንትን በሉ አሳምኑ፣ ውስጣችሁ እምነት ይኑር። ውስጣችሁ እምነት ካለ መቼም ምንም አትሆኑም። እና በስደት ዓለም ላይ እንደዚህ በጥንቆራ ምክንያት በጥንቆራ መልኩ እህቶቻችን ገንዘባቸውን ምናቸውን እያጡ እንደዚህ ሲያለቅሱ ማየት ግን በጣም ያማል። እኛ ኢትዮጵያኖች ምን? እንዲሁ ፈጣሪስ እንዴት ነው ይቅር የሚለን? ኢትዮጵያ ውስጥ ሞት፣ ከኢትዮጵያ ውጭ ለቅሶ፣ ሀዘን ታቃላችሁ። ምንም እኮ መጥፎ ነገር በቃ ይሄ ደስታ፣ ደስ እኮ የምንሰማበት ጊዜ ናፈቀን። ደስ የሚል ዜና የለም፣ ደስ የሚል አይዶን ነው ለምን እንደሆነ ጋይስ። እና በጣም ተሰማኝ፣ ልጅቷ እንደዛ ሆና በቃ ሳያት ማለት ነው። እና አንዳንድ ጊዜ እውነት እኛ ሰዎች ግን ሞት እኮ ያንሰናል፣ እውነት